ሰላም ለእናንተ ይሁን ውድ ቤተሰብ፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። አደይ ድራማ ተለቃለኝ። እንግዲህ ሊሊ አደይ ክፍሏ ሆና በጣም እያዘነች እያለ ሊሊ ትሄድና፣ አደይ ምን ሆነች? ነው የሆነ ነገር ተፈጥሯል ማለት ነው። ደህና አይደለሽም። ይቺ ፍቅር ናት አይደለ? ስትላት፣ አደይም እሷ አይደለችም ከዚህ ቤት መውጣት ይኖርብኛል ትላታለች። ሊሊም ለምን? ምን ነው የተፈጠረ ነገር አለ? እንዴት? ስትላት፣ አደይም ዴብና ባርኮት ከዚህ ቤት እያሉ አብሬ ቸ መኖር ይከብደኛል፣ ከአቅም የበላይ ነው ትላታለች። ሊሊም እንዴት አሁን እኮ ባርኪ ምንም ሊልሽ አይችልም ከቤዛ ጋር የራሱን አዲስ ህይወት ጀምሯል ትላታለች። አደይም አዎ ግን እኔ ላይ ትልቅ ተጽዕኖ አለው። ባርኮትና አደይ በእኔ ምክንያት እንዲጣሉ አልፈልግም። ቤዛ ስለመጣች ነው እንጂ ምንም የተቀየረ ነገር የለም አለኝ ባርኪ ትላታለች። ሊሊ ባርኪ ምን ሆኖ ነው? እንዴት እንደዚህ ያደርጋል? ያን ሁሉ ነገር ከተናገረች በኋላ እንደዚህ ማለት ነበረበት? ቆይ እኔ ነግረዋለሁ። አዋረው አለው ትላታለች አደይ። ተይ ሊሊ፣ ምንም ነገር አትበዩ። ከዚህ በላይ በቅቶኛል። እስኪ ራቅ ብዬ እድል ሌላ ቦታ ልፈልግ። ዴብም ቢሆን ከዚህ በላይ መጎዳት የለበትም ትላታለች። ሊሊም ከዚህ ቤት ወጥተሽ ሌላ ቤት ስራ መስራት ማሰብሽ ጥሩ ነው፣ ግን ከዚህ ቤት የምትወጩ ዴብን ሽሽት ከሆነ ጥሩ አይመስለኝም። ምክንያቱም ከዚያም ሄደሽ ምን እንደሚገጥምሽ ምን እንደሚገጥምሽ አይታወቅም፣ ትላታለች። አደይም ዴብን አሁን አላየሽውምን በእኔና በባርኮት እንዴት እንደተናደደ ትላታለች። ሊሊም አንቺ ምን አንቺ ምንም ስላላጠፋሽ እንድች ብለሽ እንዳትጨነቂ፣ ተጠያቂ የሚሆኑ እነሱ ናቸው። ባርኮትንም አናግረዋለሁ ትላታለች። አዳይም ሁሉ ነገር እየተመሰቃቀለ ይመስለኛል። በዚህ ዴቭ ባርኮት ፍቅር፣ በዚያ ደግሞ እናቴ አባቴ፣ ብቻ ሁሉም ነገር እየተመሰቃቀለብኝ ነው ትላታለች። ሊሊም አይዞሽ፣ ትንሽ ጊዜ ነው። እኛም ትንሽ ስራ በራሳችን እስክንቆም ድረስ ታገሽ። ከዛም በኋላ ከየት መጡት እስከሚሉ ድረስ ነው የምናስገ ያስገረማቸው ትላታለች። አዴም እሱማ እንደዚህ ሆነን አንቀርም፣ አንድ ቀን ታሪክ ይሆናል። ለአሁኑ ምን እንደማደርግ ለአሁኑ ምን ማድረግ ግራንድ ስለገባኝ ነው እንጂ ትላታለች። ሊሊ ቢዛ ትክክለኛ ለባርክ የምትገባው ሴት አደለችም። የሆነ የደበቀችው ነገር አለ አጣርቼ እደርስበታለሁ። ከዛ በኋላ ባርኪን አዋራዋለሁ። አንቺ ከዚህ ከሚደብርሽ እና የሚሄድ ትላታለች። አደይም ሊልዬ ሁሌም ስለምትሰሚኝ እና ከጎኔ ስለሆነሽ አመሰግናለሁ ትላታለች። በዚህ እንዳለ ኤላ ሊዱን ትሸኘዋለች እና ሊዱም ከረጅም ጊዜ በኋላ ሸኘሽኝ፣ እስኪ ንገሪኝ ምን አጠፈው? እንደ ወንድምና እንደ እህት ጓደኛ ቀርበሽኝ ወደ እኔ እንደምትመጫቃለው ይላታለኝ ላይ ሌዱም አሁና ወልጋ ለሄድ ስለሆነ ከዴም ለማመጥ ብዬ ነው የወጣሁት። ግን እኮ አንተ አንድም ቀን ስሜት ተረተኸኝ አታውቅም፣ ለዚያች ለልል ብለህ ሁሌ እንዳባረርከኝ እንዳስቀየምከኝ ነበር ትለዋለች። ኤላም የምታደርጋቸው ነገሮች እኮ ከጓደኝነት እየዘለሉ ናቸው ይላታል። ሊዱም ከዚህ በኋላ እንኳን ከቤትህ አጠገብ ስለማልደርስ አታስብ ጥላለች እሺ አሁን የጥየርሽ ነው ሲላተኝ ናወል ጋር እንደምትሄድ ትነግሯለች እሱም እንግዲህ ለምንድን ነው የምትሄጁ እሱ ጋር የሚሄጁ ለምንድን ነው ይህ ልጅ እንደዚህ የምትቀርቡት ሞኛ ትሁኚ ልጁ ብልጣ ብልጥ ነው ይላታል ኢበዚ እንዳለ አዴ ዴብ ክፍል ተሄድና ዴብም ምንም ለወራሽ አልፈልግን ውጭልኝ በቃ ይላታል። አደይ አንተ እንዳልከው ምንም ነገር የለም ባርኮት ስላንተ እየነገረ ዴብም ዴብን ይወልሻ አዴ ያንችን ውሸት የምቀበልበት ምንም አቅም የለኝም፣ ይላታለኝ። አዴም እኔ ምንም የዋሸው ነገር የለም፣ በቃ ባርኮት ስላንተ እየነገረ የነበረ እንድረዳ አብረህ እንድኖር እያስረዳ የነበረ አንተ እንዴት እንደተረዳ አላቅም። ኋላ ግን እውነታው ግን ይህ ነው በቃ ትለዋለች። ዴብም ንገሪኝ እስኪ የቱልስማ ያየሁትን ወይስ የምትነግርኝን? ታውቂያለሽ፣ ለኔ እንደዚህ ያለ አመለካከት እንዳለሽ አላቅም ነበር። በጣም ነው ያዘንኩብሽ ይላታል። እንግዲህ ዴብና አደይና ባርኮት ሲያወሩ ዴብ በር ላይ ቆሞ ሁሉን ነገር ሰምቷቸዋለኝ። እንግዲህ ዴብም ባርኮትም አደይን አሁንም ድረስ እንደሚወዳት ይህን ስለሰማ ነው ዴብ በጣም ያዘ ነው አደይን ባርኮት አደይም ባርኮትን እንደ በፊታችን እንደ ወንድም ማውራት አልችልም ስትለው ዴብም እህቴናት ካለ በኋላ ነበረ ለራሱ ሲያመቻች የነበረው። እስኪ ንገሪኝ እንዴት ነው የማምናችሁ? ይላታለኝ። አደይም እንደ በፊቱ ተስማምታችሁ የማትኖሩ ከሆነ እትዬ እስክትመጣ ነው እንጂ ከዚህ ቤት ከዚህ በኋላ መቆየት ሰልችቶኛል። የምትረዳኝ ከሆነ ተረዳኝ ትለዋለች። ዴቭን፣ ሁሌ እየተረዳሁሽ ነው፣ በፈለግሽው መንገድ እየተጓዝኩ ነው። አንቺ ግን አንድ ቀን ዴቭ ምን እየተሰማው ነው እንደዚህ ስለውስ ምን ይሰማው ይሆን ብለሽ ልትረጅኝ አትሞክሪም። ልቤ በየጊዜው ወደ አንቺ እየቀረበ ነው፣ አንቺ ግን አትፈቅጅለትም። አደይም ዴቭ የውሸት እያስመሰልኩ እንድኖር ነው ፍላጎት ስትለው ዴቭ ያስፈልግሽ ልብሽን አንድ ቦታ አሳረፊው እዚያም እዚህም ማትበይ ይላታል። ባርኮትም ባርኮትን ትወጪዋለሽ፣ ያ ኪንጉ ለሚባለው ልጅ ፊት ትሰጪዋለሽ። አሁን ደግሞ ከነውል ጋር ወንድሜ በሚል ሰበብ እየተቀራረባችሁ ነው። ለዚህ እኮ ነው ፍቅሬን መቀበል ያቃተሽ ይላታል። አደይም በጣም ትናደድና ከማናቸውም ጋር ምንም ነገር እንደሌለኝ ልብ በደንብ ያውቃል። አንተ ሰባት ተራ ሴት አይደለሁም ብላ ተናዳ ጥለው ተወጣለች። ይህ በዚህ እንዳለ ሊሊ ሳሎን ቁጭ ብላ ኤላ ይሄድና ሊሊዬ መቼም ተናደሽ አይደለም ሲላት ሊሊም እንግዲህ አይ ደስ ብለኝ ነው እንጂ ሊዱን መንገድ ለመንገድ ስትጎጥት ታየሁና ደስ አለኝ ለዛ ነው ብላ በጣም ውግ ትልበታለች። ኤላም እንግዲህ እንዴት እንደምወድሽ እያወቅሽ እንዴት ነው እንደዚህ ትይኝ እንደዚህ እንዴት ነው እንደዚህ የምትይኝ ትቀኛለሽ አንዳንዴ ከማንም ጋር እንዳትቆም ትይኛለሽ በአንቺ ምክንያት እንግዲህ ከቤዛ ጋር ከሊዲያ ጋር ሰማያችን ጨቀጨቁ የአንተ ትዕግስት በቃ እስከዚህ ድረስ ብቻ ናት ትለዋለች። ኤላም ነገር ሲበዛ በጣም ይደብራል ይላታል። ሊሊም እንግዲህ ይሄውልህ ኤላ እስከ ዛሬ ከሊዱ ጋር ነበረ ጸቤ፣ ከዚህ በኋላ ግን ከአንተ ጋር ነው ጸቤ። ተጠንቀቅ። ሊድና ናወል አንድ ላይ አንድ ላይ መሆን ከጀመሩ በኋላ ጸባይ በጣም ተቀይሯል። ይባስ ብለህ በናወል መናደር ጀምረሃል። ድሮ ድሮ ከኋላ ከኋላ የምትከተል እሷ ነበረች የምታስቸግር። ጭራሽን ተቀየራችሁ። አሁን ላይ አንተ ሆናል የምታስቸግራት። ትለዋለች ኤላም እንግዲህ በጣም ብላ ታስጠነቅቀዋለች። እንግዲህ የቤዛን ነገር አጣርቼ ደርስበታለሁ እንዳለች ባርኮት ትጠራውና ኤላሙ ያለ ዛ ነገር ውሸት እንደሆነ ለምን ለባርኬ ገንዘብ ጠየቀችው ብላ ትነግረዋለች። ባርኮትም እንግዲህ ቤታቸው እንኳን በደንብ ተያዘ። አዎ፣ ግን ለምን ለኤላ መንገር አስፈለገ ስትለው እኔ እሱ አላሳሰበኝም ስትለው ኤላም እንግዲህ ው እኔ በፊት ጓደኛዋ ስለነበር ሆኖ ብሎ ነገሩን አለባብሶ ለማለፍ ነበር ሀሳቡ። እማ ኤላም ባርኬ ልን እንዳለችው አይደለም ነገሩን ዝምን ላይ አለፈው ሲል አይ እውነት ማ ይኖረዋል አጣርቼ መድረስ ይኖርብኛል ይላል። ሌሊም እንግዲህ አ ወንድሟ መታሰሩንና ለመታሰሩን በደንብ ማጣራት ይኖርብናል ብለዋለች። እንግዲህ ባርኮትም በሀሳቧ ተስማምቷልኝ። ሌሊ እንግዲህ የሴቶቹን እያንዳንዳቸውን ተቆራቸውን በደንብ ጠርጥራመንጥራጠርጥራት አይቀለች። በተለይ እንግዲህ ደግሞ በኤላ የመጣ በአይኗ የመጣ ነው እና ከሊዱ ሊዱ ትፈልገዋለች፣ ቤዛም ትፈልገዋለች። ኤላም ግን አንዳንድ ጊዜ በጣም ልቡ እያወቀ ግን ለምን ትጠረጥርኛለሽ ከማለቶች ሌሊ ሊረዳት አልቻለም። ሌሊም እንግዲህ ቤዛን ውሸት እንግዲህ የደረሰችበት ነው። ለዛሬ ይህን ይመስላል።